ሰበር ዜና ህዳር 8 2018 ጤና ይስጥልኛ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ የአርበኛ ዘመነ ካሴ የከተማ ምጽ ጥሪን ተከትሎ የብልጽግና አመራሮች ከፍተኛ ድንጋጤና ግርግር ውስጥ መግባታቸው ተነግሯል። አስቸኳይ ስብሰባ የተቀመጡት የአገዛዙ ባለስልጣናት አዲስ አበባ ላይ አዲስ ምሪት ሲሰጡ ወደ አዲስ አበባ አዲስ ኃይል እንዲገባም ታዟል። አርበኛ ዘመነ ካሴ በአዲስ አበባ የፈጠረውን ግርግር በተመለከተ ዝርዝር ዘገባ ይዘናል። ከዚህ ጋር በተያያዘ ደግሞ የካናዳ መንግስት ወደ ኢትዮጵያ እንዳትሄዱ በማለት መግለጫ አውጥቷል ን በማንኛውም ሰዓት አመጽ ሊነሳ ይችልባታል ያለው የካናዳ መንግስት በሌሎች አማራና የኦሮሚያ የውጊያ ገጠናዎች፣ በአየር ብትጓዝ እንኳን ለጥቃት ልትጋለጡ ትችላላችሁ፣ ስለዚህ ወደ ኢትዮጵያ ከመሄድ ተቆጠቡ ሲል ለዜጎቹ ማስጠንቀቂያ አውጥቷል። በዝርዝር እንቃኘዋል። ወዲህ ደግሞ አረጋ ከበደ ለአማራ ፋኖ ወታደሮችና አመራሮች የጥቅም ጥሪ አቅርበዋል። አረጋ ከበደ ያቀረቡትን የ700 ካሬና የ500 እንዲሁም የስልጣን ጥሪ የጥቅም ጥሪ እንመለከተዋለን። በሌላ በኩል በአማራ ክልል ከባድ ውጊያው ተጠናክሮ ሲቀጥል፣ ፋኖ በበርካታ አካባቢዎች ድል በድል ሆኗል። የአገዛዙ ሁለት መኪና ጭነት ሰራዊት ከነ መኪናው ዶጋመድ ሲሆን፣ በርካታ ወታደሮቹም ሙትና ቁስለኛ ሆነዋል። ከደብረ ብርሃን በቅርብ ርቀት ላይ የኮማንዶ ወታደሮች ሲደመሰሱ፣ በጎጃምም ከባድ ውጊያ ተደርጓል። ዝርዝር መረጃ ይዘናል። ሰላም ጤና ይስጥልኛ አድማች ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች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 ቀዳሜ ወዳደረኩት ዘገባ አልፋለሁ። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ማወጣ በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የሰጠው ምክንያት የእርስ በርስ ግጭት፣ አመፅ የመቀስቀስ ሁኔታ፣ የጦር መሳሪያ ግጭትና ወንጀል መስፋፋቱን ነው ተብሏል። የኢትዮጵያ የጸጥታ ሁኔታ ከዚህም የባሰ ውጥንቅጥ ውስጥ ሊገባ እንደሚችል ጥቆማ የሰጠው የካናዳ መንግስት በተለይ ከአዲስ አበባ ውጭ ያሉ የክልል ይዞታዎች ላይ እንዳትንቀሳቀሱ የሚል ጥንቃቄ ያለው መልእክት ማስተላልፏል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎቹም ቢሆኑ ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ በከተማዋ ውስጥ የወንጀል መጠን ከፍተኛ መሆኑን፣ በሌሎች ሀገሪቷ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ አዲስ አበባ ሊዛመት የሚችልበት እድል እንዳለም አስታውቋል። ይህ ማስጠንቀቂያው እንዳለው የካናዳ ዜጎች ወደ አማራ፣ ትግራይና ፔኒሻንጉል ጉሙዝ ክልሎች ፈጽሞ መጓዝ የለባቸውም ያለ ሲሆን እንዲሁም ወደ ጋምቤላና ሲዳማ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ እና ሆሮ ጉሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾ ወደ እነዚህ ቦታዎች ከሄዱ በእርስ በእርስ ግጭት መሀል ሊገቡ እንደሚችሉ ወይንም ሊታገቱ እንደሚችሉ እና የአውሮፕላን ጥቃት ሰለባ መሆን እድል እንደሚያጋጥማቸው አሳስቧል ነው የተባለው። በሚያስገርም ሁኔታ በትላንትናው እለት ደግሞ እንደዘገብንላችሁ የእንግሊዝ መንግስት ለዜጎቹ ወደ ኢትዮጵያ እንዳትሄዱ የሚል ይዘት ያለው መግለጫ ማውጣቱ የሚታወስ ነው። ዛሬ ደግሞ የካናዳ መንግስት የሚከተለውን መግለጫ አውጥቷል ማለት ነው። ታዲያ ከፍተኛ ስጋት ኢትዮጵያ ውስጥ ተፈጥሯል። ከዚሁ የመዲናዋ አመፅ ጋር በተያያዘ የዘመነ ካሴ የመጀመሪያው የአዲስ አበባ ግርግር አርበኛ ዘመነ ካሴ ከትላንት ወዲያ በሰጠው መግለጫ በከተማው የሚደረግ አመፅ እንዲፋፋምና የዚህን አመፅ የሚያፋፍሙ ቡድኖች በየከተማዎቹ እንደሚያስገባም መግለጫ ማውጣቱ ይታወሳል። ከዚህ ጋር በተያያዘ በብልጽግና ቤት ከፍተኛ ድንጋጤ ተፈጥሯል። የአገዛዙ ኃይል ገና ኦፕሬሽኑ ሳይጀመር ዘመነ ካሴ ጭንቀት ለቆባቸዋል። በተለይ አዲስ አበባ ላይ ያለው የጸጥታ የጋራ ምክር ቤት ኮሚሽን አስቸኳይ ስብሰባ ተቀምጦ እንደነበረም ተገልጿል። ከመከላከያ ከፊ ፌዴራል ፖሊስ እና ከአዲስ አበባ ፖሊስ እንዲሁም ከኦሮሚያ ልዩ ኃይል የተወጣጡ ከፍተኛ አመራሮች አስቸኳይ ስብሰባ በተቀመጡበት መድረክ ላይ የዘመነ ካሴ የሶስት ደቂቃ ከ30 ሰከንድ መግለጫ እንዲደመጥ መደረጉንም የመረጃ ምንጮቻችን ገልጾልናል። አርበኛው የከተማ ኦፕሬሽን በተለይም አመጽን በተመለከተ በሰጠው መግለጫ የብልጽግና ኃይል ከፍተኛ ድንጋጤ ውስጥ የገባ ሲሆን፣ ስብሰባው ላይ አዲስ አበባ ስጋት ላይ ነችም ተብሏል። በተለይ ትልልቅ የዓለም ሀገራት እንግሊዝ ካና ካናዳና አሜሪካ ለዜጎቻቸው የጉዞ ማስጠንቀቂያ ከሰጡ በኋላ እጅግ ከባድ የተባለ አመፅ መቃረቡንም እርግጥ ሆኗል የተባለው በዚህም ይህ ቡድን ባደረገው ስብሰባ ላይ በሐረር፣ በጅማ፣ በአወዳይ እንዲሁም በከፊል ድሬዳዋ የሚገኘው የፌዴራል ፖሊስ በአጠቃላይ ነቅሎ ወደ አዲስ አበባ እንዲዘዋወርና ና አዲስ አበባ ላይ እንዲሰፍር ጥብቅ መመሪያ የሰጠ ሲሆን ከዚህ በተጨማሪም ከአምስት ሺህ በላይ የኦሮሚያ ልዩ ኃይል ኮማንዶ አዲስ አበባ እንዲገባም ታዟል። ተጠቅሷል፣ ነው የተባለው። በዚህም የብልጽግና ባለስልጣኖች ከፍተኛ የተባለ ድንጋጤ፣ ሽብር ውስጥና ግርግር ውስጥ መግባታቸው ተረጋግጧል። በተጨማሪም በተደጋጋሚ የሚደረጉ ወታደራዊ ትርኢቶችና ወታደሩ በሰልፍ በመዲናዋ ጎዳናዎች ላይ እንዲጓጓዝ በማድረግ ህዝቡን እንዲፈራና አርፎ ቤቱ እንዲቀመጥ ማድረግ ከእቅዳቸው መሀል መካተቱም ተገልጿል። አርበኛ ዘመነ ካሴ ገና ያቀደው እቅድ ከመናገሩ ሽብር ውስጥ የገቡት ብልጽግናዎች ከአማራ ክልል ወደ አዲስ አበባ የሚ የሚገባ የትኛውም መኪናና ግለሰብ ከዚህ በፊት ከነበረው በሶስት እጥፍ ፍተሻ እንዲደረገበት ፍተሻ እንዲደረግበትም አዟል የተባለ ሲሆን በመዲናዋ ወታደሮች ከመቼውም ጊዜ በላይ ዝግጁ እንዲሆኑም ታዟል የተባለው ከዛሬ ከሰኞ ጀምሮም ስምሪት የተሰጣቸው የከተማዋ የጸጥታ ኃይሎች በየአካባቢው ከዚህ ቀደም ከነበረው በሶስት እጥፍ ግርግር ፈጥረው የከተማውን ማህበረሰብ እንዲያሸብሩም ትእዛዝ ተሰጥቷቸዋል የተባለው ይህ በእንዲህ እንዳለ የአረጋ ከበደ መንግስት በክልሉ ኮሚኒኬሽን ሚዲያዎች በኩል በወጣው መግለጫ ለአማራ ፋኖ ኃይሎች የጥቅም ጥያቄ ማቅረቡ ተነግሯል። ጦርነቱ አይበጀንም በሚል በአረጋ ከበደ በኩል በተላለፈው መልእክት ለፋኖ መሪዎችና ለፋኖ ወታደሮች የአረጋ ከበደ መንግስት ጥሪ ያቀረበ ሲሆን ሁሉም ሰው እንደነሱ በሆዱ የሚገዛ የሚመስላቸው የእነ አረጋ ከበደ ስብስብ የፋኖ መሪዎችንና ወታደሮችን በጥቅም ለመደለል ሞክረዋል። በአረጋ ከበደ በተባለ የአብይ አህመድ ተጋላቢ የወጣው መግለጫ እንዲህ ይላል፣ እንደሚከተለው አነባለሁ። ከአማራ ክልል ርዕሰ መስተዳደር አረጋ ከበደ የቀረበ ጥሪ በማለት በክልሉ ኮሚኒኬሽን ቢሮዎች በኩል የወጣው መግለጫ ይጀምራል። በየአካባቢው የሚትገኙ የጽንፈኛው ቡድን አባላት ወንድሞች፣ እህቶች፣ ከዛሬ ጀምሮ የክልላችን ምክር ቤት ካቢኔ አባላት ባጸደቁት መግባቢያ ሰነድ ላይ ከታጠቁ ኃይሎች ጋር መዋጋት አዋጭ እንዳልሆነ ለመረዳት ተችሏል። በዚህም መሰረት በሶስት ነገሮች ላይ ይህንን ጦርነት ለማስቆም መግባባት ላይ ደርሰናል፣ ይላል እናረጋ ከበደ መግለጫው። አንደኛ የፋኖ አመራሮች በተለይ በኮርና በእዝ ደረጃ ያሉ አመራሮች አሁን ከያዙት የነውጥ መንገድ ተቆጥበው ወደ ሕዝብ የሚቀላቀሉ ከሆነ በግለሰብ ለአንድ የፋኖ አመራር 700 ካሬ የቤት መስሪያ ከመኖሪያ መንደሩ፣ እንዲሁም ስራ ማስኪያጃ 500 ሺ ብር በወረዳ አሊያም በቀበሌ የአመራርነት ስልጣን ለመስጠት ወስነናል፣ ይላሉ እናረጋ ከበደ ሁለተኛ ለተራ የጽንፈኛው ቡድን ወታደሮች ደግሞ ወደ ህዝብ የሚቀላቀሉ ከሆነ ለእያንዳንዱ 500000 የኢትዮጵያ ብር በመስጠት የማደራጀት ስራ የምንሰራ ሲሆን በፖሊስ በሚሊሻና አድማ ብተና መዋቅር እንዲገቡ እናደርጋለን ሲሉም እናረጋ ከበደ ይቀጥላሉ። ሶስተኛ በቀጣዩ የሀገራዊ ምርጫ ሀሳብ ኖሯችሁ በትክክለኛው መንገድ ለምርጫ እንድትወዳደሩ መንገዱን እናመቻቻለን። ስለዚህ ጦርነት እንደማያዋጣ ተገንዝባችሁ የክልሉ መንግስት ያቀርበውን ጥሪ እንድትቀበሉ ስንል በአማራ ህዝብ ስም እንጠይቃቸዋለን በማለት መግለጫ አውጥተዋል። እዚህ እች ጋር አባቶች እንደሚሉት ዶሮ ብታለም ጥሬዋን የሚለውን አባባል መጠቀም ተገቢ ነው። እናረጋ ከበደ እንዲሁም የአማራ ብልጽግና ሰዎች የአማራ ፋኖ ኃይሎች ልክ እንደነሱ ለሆዳቸው እንደሚገዙ አድርገው ማሰባቸው እጅጉኑ ትልቅ ስህተት ነው። ፋኖ ቸግሮት የብጣቂ መሬት አልያም የገንዘብ ችግር ኖሮበት ከቤቱ አልወጣም። እናረጋ ከበደ እንመራዋለን የሚሉትን ህዝብ በራሱ በቅጡ ፍላጎቱንና ጥያቄውን አያውቁትም። አሳማ ሁሌም የሚያስበው ስለሆዱ ሆዱ መጥገብ ብቻ ነው። ምግቡ ንጹሕ ይሁን አልያም ቆሻሻ ለአሳማ ግድ አይሰጠውም፣ ብቻ ያገኘውን መብላት ልማዱ ነው። በተቃራኒው አንበሳ ለምግቡም ሆነ ለአበላሉ ለክብሩም ይጨነቃል። አንበሳ በባህሪው አድኖ ራሱ ገሎ ካልበላ በስተቀር የፈለገ ቢርበው እንኳን የሞተ እንስሳ ቢያገኝ በራሱ የገደለውን ካልሆነ አይመገብም። እንግዲህ የፋኖና የአማራ ብልጽግና ሹማምንት ልዩነታቸው የአንበሳና የአሳማ ያክል ነው። ፋኖ ወደ ጫካ የገባው መሬት አጥሮት አይደለም። እያንዳንዱ ፋኖ የራሱ መሬት ያለው ገበሬ፣ የገበሬ ልጅ የነበረ የኮራ የደራ ነው። ገንዘብ ማቶም አይደለም ጫካ የገባው። ንናሁ ሰናይ ለዚህ ትግል አላማ ሲሰዉ በሚሊዮን የሚቆጠር የቤተሰቦቻቸውን ሀብት ንብረት ውርስ ትተው ያላቸውን አስር ሚሊዮን የሚያወጣ መኪና ጭምር ሸጠው ለትግሉ ያበረከቱ በሸጡት አስር ሚሊዮን በሚያወጣ መኪና ድሽቃና ስናይፐር ገዝተው የፋኖ ኃይልን ያስታጠቁ ናቸው። የገንዘብ ችግር የፋኖ ጥያቄም አይደለም። የፋኖ ጥያቄና የትግሉ መንስኤ የህልውና ትግል ላይ ያለውን በፌዴራል መንግስቱ እንዲጠፋ የተፈረደበትን የአማራ ሕዝብን አልፎም የኢትዮጵያ ሕዝብን ነጻ መውጣት ነው። በገዛ ሀገሩ እንደ ሁለተኛ ዜጋ የተቆጠረውን የዘር ማጥፋት እየተደረገበት ያለውን ማህበረሰብ ከብልጽግና መንጋጋ ማስጣል ነው። ፋኖ ጫካ የገባው ሆን ተብሎ ከስልጣን ገለል እንዲለ የተደረገውን በሴራ በሴራ እየተፈናቀለ ከሀገሩ እንዲሰደድ እየተደረገ ያለውን ማህበረሰብ ነጻ ለማውጣት ነው። ለዚህም ፋኖ በክንዱ የአገዛዙን ሰራዊት አጭሩ በመከመር ብቻ አማራጭ አራት ኪሎን መቆጣጠር መሆኑን በመገንዘብ ቀን ከሌሊት ለዚህ እየሰራ ነው። ፋኖ መሬትና ርስት የሚያስፈልገው ከሆነ ራያ ደራ፣ ወለጋ፣ መተከል አዲስ አበባ፣ ወልቃይትና ራያ እንዲሁም ሌሎች የተነጠቃቸው እርስቶቹ እንጂ አረጋ ከበደ የሚሰጠው 700 ካሪ አይደለም። ፋኖ ገንዘብ የሚያስፈልገው ከሆነ ስልጣን ይዞ በቦንድ እንዲሁም በተለያዩ መንገዶች ለሀገረ መንግስት ግንባታ ብሎ ለመሰረተ ልማት የሚያሰባስበው ገንዘብ እንጂ አረጋ ከበደ የሚሰጠው ሰባሪ ሳንቲም አይደለም። በእርግጥ በዚህ የተወሰኑ ሰዎችን አታላችሁ ወደ ሰላም የመጡ የፋኖ ኃይሎች ብላችሁ ድራማ ልትሰሩ ትችላላችሁ። ነገር ግን ከምንም በላይ በዚህ ሁነታችሁ ያሳያችሁ ትልቁ ነገር ፋኖ ምን ያክል እያሸንፋችሁ እንደሆነና ጦርነቱን እንደማታሸንፉ መገንዘባችሁን ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር ጦር ግንባር እንዲሁም አበይት ጉዳዮች አልፋለሁ። ከምንጃር ሸንኮራ ወደ በረህት ወረዳ ሬሽን ሲያንቀሳቀስ በነበረ የጸረ አማራው ብልጽግና ቡድን ወታደሮች ላይ ከባድ የደፈጣ ጥቃት መፈጸሙ ተሰምቷል። በጥቃቱ ሁለት ተሽከርካሪ ሙሉ ሰራዊት ከነ ተሽከርካሪው መውደሙም ታውቋል። በደቡብ አማራ ቀጠና ከምንጃር ሸንኮራ ወደ በረህት ወረዳ ሬሽን ሲያንቀሳቀሱ በነበሩ አገዛዙ ባለምጡቅ አምሮ ሲል የሚያሞካሻቸው ህፃን ደፋሪ የ14 የአራተኛ ክፍለ ጦር የኮማንዶ አባላት ላይ በተፈጸመ ደፈጣ ጥቃት ሁለት ተሽከርካሪ ሙሉ ሰራዊት ከነ ተሽከርካሪው መውደሙን ሚዲያችን ከአፋ ባሃ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ከሚገኘው ከነበልባሉ ክፍለ ጦር ህዝብ ግንኙነት ክፍል ለማረጋገጥ ችሏል። ጥቃቱ የተፈጸመው በትላንትናው እለት ሲሆን በብልጽግና ላይ መራር ክንዳቸውን በማሳረፍ ድሉን የተቀዳጁት ደግሞ በአፋ ባሃ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባል ክፍለ ጦር ስር የሚገኙት የ ጀነራል ተፈራ ማሞ ብርጌድ አባላት መሆናቸው ታውቋል። ወታደራዊ ሬሽኑን ሲያንቀሳቅሱ ከነበሩ ተሽከርካሪዎች መካከል ሁለቱ ተሽከርካሪዎች በላያቸው ላይ ተሳፍረውባቸው እስከነበሩት ኮማንዶዎች ዶጋምድ መደረጋቸውን ነው ሚዲያችን ከክፍለ ጦሩ ህዝብ ግንኙነት መምሪያ በኩል ለማረጋገጥ ይቻለው። ይህ ጸረ አማራውና ጸረ ሰላሙ አብይ አህመድ ተላላኪ ወታደር ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ሲያቅተው በያዘው ከባድ መሳሪያ የእውር ድንብሩን በመተኮስ በአካባቢው የሚገኙ የአርሶ ወታደር መኖሪያ ቤቶችን አዝመራን ሲደበድብ መዋሉም ተረጋግጧል። ይህ በእንዲህ እንዳለ እዚሁ ሸዋ ላይ ስንቆይ የሸዋ ጠቅላይ ግዛትም ድል አስመዝግበዋል። በሸዋ ጠቅላይ ግዛት እዝ በአንኮበር ከተማ ዙሪያ በአድማ ብተና ኃይል ላይ የደፈጣ ጥቃት ተፈጽመዋል። በሸዋ ጠቅላይ ግዛት እዝ በደብረ ብርሃን ከተማ ቅርብ ርቀት በሚገኘው በተጉሉታ አውራጃ በአንኮበር ወረዳ ልዩ ቦታው ቁንዲ በምትባል ቦታ የሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮረቃኞች በሰነዘሩት የደፈጣ ጥቃት ከደብረ ብርሃን ከተማ ወደ አንኮበር ከተማ በሁለት አይሱዚ ሙሉ ተጭኖ ሲሄድ የነበረው የአገዛዙ አድማ ብተና ኃይል ሙትና ቁስለኛ እንደተደረገም ከቦታው አረጋግጠናል። ጸረ አማራውና ለሆዱ ሲል የአማራ ሕዝብን የሚያስጨፈጭፈውና የሚጨፈጭፈው ሆዳደሩ የአድማ ብተና ኃይል በሁለት አይሱዚ ሙሉ ተጭኖ ሲንቀሳቀስ ባለበት መረጃው ቀድሞ የደረሰው የመሐመድ ቢሆነኝ ኮር ቃኞች ገዢ ቦታዎችን ቀድመው በመያዝ የአገዛዙ መንበር ጠባቂ ጸረ አማራው ኃይልን ባደረጉበት የደፈጣ በርካታ ቁጥር ያለው የአድማ ብተና ኃይልን እንደደመሰሱና ቁስለኛ እንዳደረጉም ለማረጋገጥ ችለናል። ከሸዋ የተሰሙ ሰበር መረጃዎች አሁንም አላበቁም። ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር የእስቴ ጎማ ተራራ ክፍለ ጦር ልዩ ኦፕሬሽን ቡድን ዳዋ ጨፌ ወረዳ ሜላ ሚሌ ላይ በሰራ ኦፕሬሽን በብልጭግና ላይ ከፍተኛ ጉዳትም አድርሷል። የአፋድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር የእስቴ ጎማ ተራራ ክፍለ ጦር ሻለቆች በተለያዩ የሸዋ ቀጠናዎችን በማንቀሳቀስ ከወ ወንድም ክፍለ ጦሮች ጋር በመሆን ሸዋ ያለውን የአየር ወለድ ኮማንዶ የብልጽግና ኃይልን በመዋጋት ስርዓቱን እየናዱት ያሉበት ሁኔታ ላይ ይገኛሉ። በክፍለ ጦሩ ልዩ ኦፕሬሽን ቡድን የተሰራው ወታደራዊ እንቅስቃሴዎችን ለማድረግ አስደማሚ ደፈጣ ጥቃት በዳዋ ጨፊ ወረዳ ሚላሚሌ መገንጣያ ላይ ተፈጽሟል። ለተከታታይ ከ ቀን በላይ ከብልጽግና አየር ወለድ ኮማንዶ ጋር ውጌ የማድረግ ልምድ ያላቸው የፋኑ ኃይሎች እስቴጎማዎች በተለይ ህዝባቸውን በሆዳቸው የለወጡ ለስርዓቱ ያደሩ ባንዳዎችን ከተማ ውስጥ በመግባት ጭምር ከያሉበት በመለቃቀም የብልጽግና ኃይል ላይ ከፍተኛ ኪሳራም አድርሰዋል። ልማደኞቹ ሞታ የፈሪ የእስቴ ጎማ ተራራ ክፍለ ጦር አናብስቶች ዙሪያውን ባሉ የብልጽግና ቀጠና ውስጥ ድረስ ሰርገው በመግባት በዳዋ ጨፌ ሚላሚሌ መገንጠያ በብልጽግና ኃይል ላይ ባድረሱት የደፈጣ ጥቃት ጭንቅላቷን ተመታ ከባድ ቁስለኛ የሆነች አንድ መርማሪ ፖሊስን ጨምሮ ሶስት የአገዛዞ ፖሊስ ሰራዊት ከባድ ጉዳት ሲያስተናግዱ አንድ ባንዳ አድማ ብተ አንድ ባንዳ አርማ ብታኝ እስከ ወዳኛው ሲሸኝ በርካታ ቁጥር ያለው የመከላከያ ኮማንዶ ላይመለስ መሸኘቱን የሸዋ ጠቅላይ ግዛት እዝፋኖች አስታውቀዋል። ከሸዋ ስንወጣ ወደ ጎጃም እናልፋለን። የአገዛዙ ሰራዊት በረቡ ገበያ እንዲሁም ዳቫት ላይ እንደ እባብ ሲቀጠቀጡ አሉ ሲሉ እንደ እባብ ሲቀጠቀጡ አለ ሲሉ የፋኖ ኃይሎች አስታወቁ። የ12ኛ ኮር 11ኛ ክፍለ ጦርና የ22ኛ ክፍለ ጦር በጥምረት ሁለቱ ክፍለ ጦሮች የብልጽግናን ኃይል በትላንትናው ዕለት ረቡ ገበያ እንዲሁም ዳቫተ ላይ ሲያስጨንቁት የዋሉ ሲሆን በተቀዳጀ መልኩ የብልጽግና ኃይልን አስተላለፍ በቂ መረጃ ቀድሞ በማወቅ ላስጨራሽ በሆነ መልኩ የእጅ በእጅ ውጊያ በማድረግ ተላላኪውን የአብይ አህመድ ሰራዊት ሲያዝረከርኩት የዋሉ ሲሆን በተደረገው ውጊያም ከ13 በላይ ላይ ሲደመሰስ ዘጠኝ ቁስለኛ በማድረግ እየተቀጠቀጠ ወደ አዴት ከተማ መመለሱን የፋኖ ኃይሎች ገልጸዋል። በመጨረሻ በጎንደር እየተደረጉ ያሉ አውደ ውጊያዎችን እንዲሁም በአገዛዙ እየተሴሩ ያሉ አንዳንድ አደገኛ ድርጊቶችን በተመለከተ ከአርበኛ መምህር አበበ ወርቁ ጋር ቆይታ ተደርጓል። የተከዜ ክፍለ ጦር ህዝብ ግንኙነት ኃላፊ የሰጠውን ማብራሪያ በጥቂቱ አድምጠን እንመለስ። እንግዲህ ከሰሞኑ አራተኛ ደጃዝማች ኮር በሚንቀሳቀስባቸው ቀጠናዎች አውደ ውጊያዎች ተደርገዋል። ከዛ ባሻገር አገዛዙ ብልጽግና ጭንቅ ውስጥ ገብቷል። በዚህም እንግዲህ ብሔርን ከብሔር ለማጋጨት አጀንዳ ቀርጿል። ከአርበኛ መምህር አበበው ወርቁ ልጀምርና እንደሚታውቀው እንግዲህ በእሱ አካባቢ ተደጋጋሚ ጊዜ ብሔርን ከብሔር ለማጋጨት በርካታ ስራዎች ተሰርተዋል። ከሰሞኑ ደግሞ ኃይሉ እየተዳከመበት እየተመናመነበት ያለው አገዛዙ ብልጽግና ብሔርን ከብሔር በማጋጨት አጀንዳውን ለመቀየር ሌላ አጀንዳ ቀርጾ መምጣቱ ተሰምቷልና ይህ አጀንዳ ምን ይመስላል? ከዚያ በፊት ግን ትናንት የተደረጉ አውደ ውጊያዎችን እና የተገኙ ድሎችን በዚሁ አጋጣሚ ለአድማጭ ተመልካቾቻችን ብታደርስልን። የአማራ ፋኖ ለተከበረው ሕዝባችን ነፃነትና ክብር ሲባል እያደረገ ያለውን ተጋድሮ ለሀገር ወዳድ ኢትዮጵያውያን በማዳረፍ ረገድ ትልቅ ሚና እየተወጣላለው ለግሎባል ፋኖ ሚዲያ በእኔ ስምና በተከዜ ክፍለ ጦር ስም ምስጋና የላቀ ነው። እንዲሁም የትግላችን ግብና መዳረሻ በጉጉት የምትጠብቁ ሀገር ወዳድ ኢትዮጵያውያን እንደምሰነበታችሁ ማለት እወዳለሁ። ያው ተእንግዲህ በእኔ በኩል የቀረበልኝ ጥያቄ በመጀመሪያ ደረጃ በላይ አርማጮ ወረዳ፣ እኔም በዛው በቅርብ ርቀት ነው የሚገኘው የላይ አርማጮ ወረዳ ፋኖ የአንድ ብሔር ማህበረሰብ ነው ሌሎችን ብሔር ጨፍጫፊ ነው በማለት ትኩረት ሰጥቶ እየሰበከና አልፎ አልፎ አስገዳጅ የህዝብ ስብሰባዎችን በመሰብሰብ ለቅማንቱ እንደ ህዝብ ወደ ፋኖ ዝመቱ እያለ እያስገደደ ወደ እኛ ለማዝመት እየተዘጋጁ መሆናቸውን ሰሞኑን በተሰጠን መረጃ ደርሰንባቸዋል። በዚህ ዘመቻ ላይ አብዛኛው ህዝብ ፈቃደኛ እንዳልሆነ እና ይህንን ከፋፋይ ስርዓት አልቀበልም፣ ቅማንትና አማራ በዘመናት አብረን የኖርን ልዩነት የሌለን ህዝብ ነን ቢልም በከፊል ግን የተወሰነው ህዝብ አሁን ያለውን የፋሽስታዊ ስርዓት አጀንዳ ተቀብለው ለዘመቻው ፈቃደኛ እንደሆነ መረጃዎች ደርሰውናል። የተከበርከው የቅማንት ህዝብ ወይ አሁን ያለው የአረመኔው ፋሽስታዊ ስርዓት በውድቀት ላይ ያለ፣ በተለይ በአማራ ፋኖ በጣም ብዙ የሞራል ውድቀትና ኪሳራ የደረሰበት ውድቀቱን እንደሞትና እንደወደቀ የተረዳ፣ ነገር ግን አሁን እንደ መጨረሻ የያዘው የመፍትሄ ሀሳብ እና ስልጣኑን ለማራዘም ያቀደው እኩይ ተግባር አንደኛ፣ ብሔርን ከብሔር በጣም እቅድ ታቅዶበት እና በጀት ጭምር ተበጅቶበት የማጋጨት ስራ መስራት፣ ሁለት፣ አንድነት ከአንድ እምነት ጋር ማጋጨት። ይህንን እንደ ትልቅ እቅድ በመያዝ ለዚህ እኩይ ተግባር ህዝባችን የማይደግፈው እና የማይቀበለውን እኩይ ተግባር ለማስፈጸም ይህንን እኩይ ተግባር የሚያስፈጽሞ ከአመራር እስከ በጀት ድረስ በመበጀት የመጨረሻ ስልጣኑን ለማራዘም አቅሎ እየሰራ እንደሆነ ደርሰንበታል። ስለዚህ የተከበራችሁ የቅማንት ህዝብ ወይ አንደኛ የአማራ ፋኖ ሌሎችን ብሔር ጨፍጫፊ አይደለም። የአማራ ፋኖ ነፃነትን የሚሻ ህዝባችን በነፃነት እንዲንቀሳቀስ የሚፈልግ አንተ ቅማንት ነህ ከዚህ አታስፈልግም፣ አንተ ኦሮሞ ነህ ከዚህ አታስፈልግም፣ አንተ አማራ ነህ ከዚህ አታስፈልግም፣ አንተ ትግሬ ነህ ከዚህ አታስፈልግም የሚባልበትን የፋሽስታዊ ስርዓት ኢትዮጵያና ኢትዮጵያውያን ጨካኝ የሆነውን ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ እና የኢትዮጵያውያን አንድነት ለማምጣት መስዋዕትነት እየከፈለ የሚታገል እንጂ ብሄሮችን ለይቶ ለመጨፍጨፍ የምንታገል እንዳልሆነ ልትረዱልን ይገባል። እኛ እንደ አማራ ፋኖ አንድነትን ነፃነትን የምንሻ ታጋዮች ነን። ስለዚህ የቅማንት ህዝብ የሆናችሁ በላይ አርማቸው ወረዳ አሁን በውድቀት ላይ ያለው የፋሽስቱ አብይ አመራር ስርዓት እናንተን ወደ እኛ ለማዝመት ባቀደው እቅድ መሰረት ለዘመቻው በማወቅም ሆነ ባለማወቅ በተወሰነ መልኩ ፈቃደኛ የሆናችሁ እንዳላችሁ መረጃዎች ደርሰውናል። ስለዚህ የዚህ ንኩይ ስርዓት አጀንዳ ይዛችሁ በኢትዮጵያውያን ደም ስልጣኑን የሚያራዝምን ስርዓት ተቀባችሁ ወደ ተሳሳተ መስመር እንዳትገቡ እና የታሪክ ተወቃሽ ጭምር እንዳትሆኑ አሳስባለሁ። ሌላው አሁንም ቢሆን በቀጠናው ላይ የተደራጀ የፋኖ ያላለን እኛ እና አርበኛ ማሮኪዴ የአማራም የቅማንትም የሁለቱም ብሄር ተወላጅ ናቸው። ስለዚህ የእነሱን ፈለግ በመከተል ይህንን ትግል ከጎናችን ሆናችሁ እንድታግዙ አሳስባለሁ። ሌላውም ትላንትናን በዚህ በቀጠናው ማለት ነው አውዶ ውጊያ ስናደርግ ውለናል። በዚህ በሙሴባን በቀጠና ከእንግዲህ በውድቀት ላይ ያለ ስርዓት የፋሽስቱ ስርዓት ማለት ነው ስብሰባ ትናንት በሳ ሙሴባን የተሸቀማቸው ወረዳ ነውስ ከዛ ከተማ ላይ ስብሰባ እንደነበረው እኛም መረጃ ቀድሞ ደርሰው ነበር። ያን ስብሰባ ለመደመቀፍ በተለያየ ቦታዎች ላይ ድፍጠጣ በመጣልም የቆረጣ ውጊያ በማድረግም በቀጠናው በመግባት የተከዜ ክፍለጦር እና የተነቱ ደጀን ክፍለጦር ጥምር በመዋል በመናበብ ጠላት ላይ ከፍተኛ የሆነ የሞራል ውድቀትን፣ ኪሳራን በህዝቡ ፊት አሳይተናል። ለምሳሌ ያክል በጣም ትላንት የሚያሳፍር ነው የደረሰባቸው የው ኪሳራ ሰላም አስከባሪዎች አጋጣሚ በድንገተኛ ስለደረስነባቸው ሚልተሪ ልብሳቸውን በማውለቅ ቅል በመልበስ መሳሪያቸውን ቀብረው ደብቀው ሰው ወጥ የሄዱበት መንገድ የተወሰኑት ደግሞ በመሮጥ ያው እግራቸውን የወለቀ እንዳለና ወደ ወጌሻ የገቡ እንዳሉ መረጃዎች ደርሰውናል። ነገር ግን መጨረሻ ላይ ታፍነውም ስለነበር የመከላከያ ኃይል እንዲደርስላቸው ወደ ታች አርማጭ ወረዳ ወደ ታንጃ በመደወል አምስት ወራት ና ዘዋያ ሶስት ይዞ በመምጣት መንገድ ላይ የደፈጠ ኃይላችን በመከላከያ ሰራዊት ላይ ከፍተኛ የሆነ ሞትና በቁጥር ያልታወቀ ሞትና ቁስለኛ ይዘው መመለሳቸውም መረጃዎች ደርሰውናል ማለት ነው። አመሰግናለሁ። በእኔ በኩል ያለው ሄኖ መልካም። አርበኛ በወርቁ እጅግ አድርጌ ነው የማመሰግነው።